ቪዲዮ ቢረዝምም እንግዲህ በትዕግስት አዳምጡት። አይ ወንድማችን በጣም ይገርማል። እርዱኛ አለ ተረዳ በስተት መቶ ስራ ምናምን ሺ ብር በአካውንቱ ገብቶ በጦርነት ነው የመለሰው ብሩ። በጦርነት ማኔጀሪን እናግሩ እዛ አለችን እዚህ እንደዚህ አርጉ እያለ የምን ማኔጀር ነው? በጣም በጦርነት ነው የመለስከው ብሩን። ወንድሜ ደሞ ዱዊት ላይክ አርጉ መልሻለሁ ትላለ እንዴ! በጦርነት ነው የመለስከው በነገራችን ላይ በጣም የለበሰው ብራንድ የሆነ ጃኬት እንዲህ አይነት ልብስ እየለበሱ ምስ እህቶቻችንን አረብ ሀገር በተለይ ወላሂ በጣም ነው የሚጫወቱባቸው። ሰላም አሌይኩም ወረህመቱላህ ወበረካቱ። እንግዲህ አፍን በድጋሚ በድጋሚ እየመጣውኝ እየመጣሁኝ ነው ወደ እናንተ አንዳንድ ያልጠሩ ነገሮችን ለማጥራት ያህል ቀን ትናንትና የፖሰትኩት አንድ ቪዲዮ አለ። ያ ቪዲዮ አንድ ወንድማችን በስተት ብር አስገብቶ መመለሴን የሚያበስር ነበር። አላቅም በምን አይነት መንገድ እንደተረደው ወይ እንደተረዱት አላቅም። ይፍን አማርኛው ራሱ ግራ እያጋባኝ ያለው ስሙን እርግጠኛ አይደለሁም። ይህ ርታጆ ምናምን የሚባል አካውንት የፖሰተው ወይም ቪዲዮ አድርጎ ብሩ ገብቶ በጦርነት የመለሰው ምናምን አይነት ነገር አንደኛ ሙሉ በሙሉ ስህተት ያደረገው ብሩ ያስገባው ሰው ነው ወደኔ። ከዛ ደግሞ ሁለት ሶስት አይነት ቃል አለ የተናገረው በእርስ በርስ የሚጻረን። ከዛ በፊት ልነግራችሁ የምፈልገው በተመሳሳይ ሁኔታ አርባ ሺህ ብር አስገብች ወይም ብሎ ሪሲት የላከ ሰው አለ እና አራት ሺህ ብር ለማስገባት ነበር አርባ ሺህ ብር በስህተት አስገብቻለሁ፣ ሰላሳ ስድስት ሺህ ብሩ ላክልኝ ያለኝ። መርሐባ ላክልኝ ሪሲቱን አልኩት ሪሲቱን እንዲያርጉ ኤዲት እንዳደረጉ በማላቀም በጣም በሚያስቅ ሁኔታ ከዛ በኋላ ጠፋ በዛው ማለት ነው። ስለዚህ ወንድማችንንም ጁማአ ቀን ነው እንትን ያለኝ ቅዳሜን የደወለልኝ እንትን የተደዋወልነው በስልክ ዳይሬክት ያወራነው ሙሉ ያወራ ነውን እኔ እንደዚህ አይነት ነገር ሊናገር እንደሚችል ስለማቅ ላይክ መገመቱ ቀላል ነው። ምክንያቱም በጣም እጅግ በጣም ስሜታዊ ሆኖ ሲናገር የነበረው ኢቨን በጣም ደስ የማይል ቃላቶችን እያወጣ ነበረ። አምስት መቶ ብር ያገዘኝ ትንሽ አይደለም አምስት መቶ ብር፣ ግን ደግሞ ላይክ በጣም ከባድ እጅግ በጣም ከባድ የሆነ ቃላቶችን ነበር የተጠቀመው። ወጥተህ ለምን ረተን አይነት ነገር እንደዚህ አይነት ቃላቶችን ኤክስፔክት ማድረግ ኖርማል ነው። ስለዚህ ያንን አስቤ እንግዲህ በትዕግስት አልፈው ነበረ። ኢቨን የሆነ ሰዓት ላይ እንዲያውም እኔም ስሜታዊ ሆኜ፣ ለአላህ ብለህን ያደረግከው ያንተን ገንዘብ ማንም አይወስድም፣ በስጠት ከሆነ ያስገባኸው እናጣራ እናመልስልሃለሁ ብዬው። ይሄ ገንዘብ ሲሰበሰብ እንግዲህ አብረውኝ የነበሩ እህት ወንድሞች ታውቋቸዋላችሁ። ስፔሻሊ እህታችን ወሎ ሳኡዲ አካባቢ ያለችው በጣም ብዙ ሰዎች እሷን ብለው መጥተው ነው ያገዙት። ስለዚህ እሷን አማከርኳት ያናግረኛለች እሱ ራሱ ሪሃድ ያለ ሰው ካለ ላናግር አለ። ኮሚቴ ካለ ላናግር አለ። ኮሚቴ እንግዲህ ከሰበሰቡት ሰዎች መሀል እሷ አንዷ ስለሆነች ሳውዲ ላይ ቀርብ እሷ ነች። ስለዚህ እሷን እንዲያናግር ተደረጉ። ከእሷ ጋር እያወሩ ከዚህ ፊት ልኬለት አለሁኝ ብር በዛን የተሳሳትኩት አለ። እሺ ችግር የለውም ከዚህ ፊት የላክለትን ሪሲት ላክልን አለችው። ከዚህ ፊት የላኩለትን ሪሲት ስልኩን ጥየዋለሁ አለ ኢማጂን በእኔ ቦታ ብትሆኑ ግራ ነው የምትጋቡት ችግር የለውም ታገስ አጣርተን እንልክልሃለን አል ነው ሰኞ ዕለት ሬሲቱን ላከልን ሬሲቱን እንደላከ ወዲያው ብሩን አስገባንለት ከዛ ባለፈ እጅግ በጣም ደስ የማይል ክብር የሚነካ ይሄ ኢቨን ስለ ልብሴ ሁሉ አውርቷል ልብሱ ብራንድ ነው ምናምን። በዚህ ደረጃ ሀሲድ መሆን አስፈላጊ አይደለም ወንድሜ። ልብሱን ወለ ኦልሞስት ዓመት ይሆነኛል ከገዛሁት። የዛሬ ዓመት አካባቢ ነው የገዛሁት። ከዛ አልፎ እጅግ በጣም ብዙ ሰዎች ኮመንት ላይ ደስ የማይል ጽሁፍ ጽሁፍ ጽፈዋል። ስለዚህ ይህን ነገር ብሪፍ ለማድረግ ነው ለእናንተ የመጣሁት። ቪዲዮ ቢረዝም አስፈላጊ ከሆነ ከሱ ጋር ያወራነውን ቪዲዮ ሪከርድ አድርጌዋለሁኝ። ከሱ ጋር ያወራነውን ቻት በስክሪን ሪከርድ አድርጌዋለሁኝ ሙሉ ያወራነውን። ኢቨን ፓስፖርቱንም ምንም አለ እኔ ጋር ለእናንተ ብሪፍ ለማድረግ መልቀቅ እችላለሁ። ቀላል ነው እና መመለሴ ምስጋና አልጠብቅበትም። ስለመለስኩኝ አመስግነኝ አልለውም። ግን ደግሞ በዚህ ደረጃ ምቶ ዲያርጓል፣ ዲያርጓል በጦርነት ነው የመለሰው ምናምን ምናምን ደስ የሰው ሀቅ ነው። ተሳስቶ ከሆነ ያስገባው ማልመልስበት ምክንያት የለም። የሆነ አስገድዶኝም ጦርነት አንስቶ ምናምን አስፈራርቶኝ ምናምን የመለስኩለት ያስመሰለው ላይክ እንደዛ አይደለም። የሰው ሀቅ ከሆነ አንድ ብርም የመመለስ ግዴታ አለብኝ። መልሽ የላት አለውም። እና በሚዲያ ምናምን ነገር ወጥቶ ስም አጥፍቶ ምናምን ሌላ ፊልም ሰርቶ ምናምን ነው ሀሳቡ ያ ደግሞ እኔ ጋር ተቀባይነት የለውም። ምክንያቱም ያወራ ነው በሙሉ ስክሪን ሪከርድ ተደርጎ ተቀምጧል። ኤቪደንስ አለህ እና ወንድሜ፣ እንደዚህ አይነት ስህተት በራስህ ጥፋት ስህተት ሰርተህ እንግዲህ ስህተትህን አስተካክለን ደግሞ እኛ ገንዘቡን ያንተ ሀቅን መልሰናል። በዚህ መንገድ አልነበረም ከኛ ጋር ኦልሞስት፣ ከኔ ጋር መለየት የነበረብህ ኢቨን መጨረሻ ላይ እያልኩህ ምንድንነው፣ ሐሙስ ወደ መካመጣ አለሁ ወደ ሳውዲ እንሻላ፣ ከተመቸህ እንገናኛለን ወንድሜ፣ አፉ በለኝ ስላቆየሁብህ ማረጋገጥ ስለነበረብኝ ነው ብያለሁኝ። እንተ ማናጀር አውሮ አለ፣ በዚህ ገባ በዚህ ወጣ ራስህን። ሳውዲ ያለ ሰው አገናኘኝና ላውራ ያልከው አገናኝቻለሁ። ከሷም ጋር በስርዓት አላወራህም። በጣም ዲስሪስፔክት አድርገሃታል። ቢሆንም ሁሉም ነገር ይቅር ብለን ነው ዝም ያልነው። እኔንም የተናገርከኝን ቃል ለህዝብ ማውጣት አልፈልግም። ማውጣት ካለብኝ ከነ ተናገር ከኝ ንግግር ከነ ጽሁፉ ፖስት ማድረግ እችላለሁኝ። ከነ ፎቶ ከነ ፓስፖርት ችግር የለውም። እዛ ደረጃ ላይ ግን የሚያደረስ ነገር የለም። የአንተ ፔጅ አይመስለኝም። የፖሰተው ግን ጓደኛህ ነው በእርግጠኝነት። እና አይመጥንም እንደዚህ አይነት ነገር ሙስሊሞች ነን እኛ። አይመጥነንም እንደዚህ አይነት ነገር ሚዲያ ላይ ወጥቶ መውራቱም አይመጥንም።